ተረክላቱን ቤተ እግዚአብሔር ከእግዚአብሔር ቤት መረቅላችሁ እንደተባለ ሁሉ የተመረቃችሁ የበረከት ልጆች ሁኑ በላቸው። በረከትና ረድኤት ይደርባችሁ። ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ዛሬም ዘወትርም ለዘላለሙ አሜን። የበረከት ልጆች ሁኑ ተባረኩ። እግዚአብሔርን አመስግኑ። እሺ፣ ማሳሰቢያ ልንገራችሁ። አንዲት እህት ወደ አረብ ሀገር ሄዳ ስሜን እግዚአብሔር ያውቀዋል። እናቷ ናቸው። አንድ ጥላና አንድ ሺህ ብር የመጀመሪያ ደሞዜ ነው ብላ አምጥታ ሰጥታለች። ቤተሰቦቿ ወንድሞቿ በዚሁ በቤተ መቅደስ የሚያገለግሉ ናቸው እና በእውነት ባለችበት ቦታ እግዚአብሔር ይጠብቃት። አመስግኑ እግዚአብሔር እንደዚሁም አንዲት ተመራቂ ልጃችን አንድ ጥላና አምስት መቶ ብር ሰጥታላለች። አመስግኑ። እሺ ወንድማችን ገብረስላሴ በስመ ክርስትና አንድ ሺ ብር ሰጥቷል። እንደዚሁም ደግሞ ተመራቂ ልጃችን ጥላ ሰጥታለች። ትናንትናም እንደዚሁም ጥላና ጧፍ ገቢ አድርገዋል። አመስግኑልን። እሺ አሁንም ተመራቂ ታችን ሁለት ጃንጥላ ገቢ አድርጋለች። አመስግኑልን። እህታችን ሁለትና አንድ ሺህ ብርና አንድ ጥላ፣ አመስግኑ እግዚአብሔር። እሺ እግዚአብሔር ይስጥልን። ሰኔ 21 የእመቤታችን ክብረ በዓል የንግሥ በዓል ከወዲሁ ይነገርልን ብለዋል፣ ሰበካ ጉባኤ ያሳስባል። የእመቤታችን የንግሥ በዓል ሰኔ 21 እሺ የተረሳ አሁን የመጡ ማለት ነው። ዲያቆን ተስፋዬ አበባ እስካሁን እንዲቀበሉልን። እህታችን መነን ጸጋዬ አሁን የመጡ ናቸው።

በእውነት ለደብሩ ሰበካ ጉባኤ ለደብሩ ምዕመና ቁጭ ብለው እናንተን አስመርቀዋል። እነሱም ለውሳና ማከል እንደዚህም ደግሞ ምርቃታችሁን ላይቭ ላይ እያስተላለፉ ላሉ ለቦንሳ ሚዲያ እና ለኦቲሲ ኢንሆሳና አርባ አራት ሀያ ሁለት በሚል ሚዲያ እየተላለፈላችሁ ሰብስክራይብ በማድረግ እንድትደግፉ የሚመለክታለን። እግዚአብሔር ከሁላችን ጋር ይሁን። አሁን ከደብሩ ሊቀድ ያቆቃች ደቂቃን ቆያኝ ጨረሳል። እሺ አንድ ደቂቃበኝ ማሳሰቢያ ነበር ለደብሩ ምዕመናን የደብሩ ምዕመናን የሰበካ ጉባኤ ጽፈት ቤት የምዕመናን ምዝገባ አድርጎ ቃለ አዋዲ ቃለ አዋዲ አባልነት ክፍያ የከፈላችሁ ሰባ ስምንት አባላት ብቻ ነው። የከፈላችሁ ሰባ ስምንት አባላት ብቻ ነው የከፈላችሁ አባላት ስም ዝርዝራችሁ ሳምንት የሚለጠፍ ይሆናል። ስም ዝርዝራችሁ ያልተለጠፈ አባላት የደብራችን በደብራችን የአባልነት ክፍያ ከፍላችሁ ያልተመዘገባችሁ ስለሆነ እስከ ወሩ መጨረሻ ድረስ ሁላችሁም ከአሁኑ ሰዓት ጀምሮ እየተመዘገባችሁ የአባልነት ክፍያ እየከፈላችሁ መታወቂያ እንድትወስዱ፣ በተጨማሪ ደግሞ ነገ ቢሮ ቀን ሙሉ የሚከፈል ስለሆነ ለዚሁ ስራ ተብሎ ቀን ሙሉ ቢሮ ከጠዋት ጀምሮ ክፍት ስለሆነ መጥታችሁ እየተመዘገባችሁ የአባልነት ክፍያ እንድትከፍሉ። እንደዚሁ የአባልነት ክፍያ ያልከፈላችሁ ምዕመናን የአባልነት ክፍያ አባልነት ያልተመዘገባችሁ መታወቂያ ያልወሰዳችሁ ምዕመናን እስከ ወሩ መጨረሻ ድረስ እንድታጠናቅቁ እናሳስባለን። የደብሩ ሰበካ ጉባኤ ያሳስባል። የደብሩ ሰበካ ጉባኤ። እሺ በእውነቱ በዚህ በደብራችን ቅድም እንደተባለው በግቢ ጉባኤ የሚያገለግሉ ወይም ደግሞ በዩኒቨርስቲ የሚማሩ ተማሪዎቻችን ዲያቆን የሆነ በቤተ መቅደሱ ዲያቆን ሆኖ ከተገኘ ምንም ምክልከላ ሳይደረግበት በጸጋው በጸጋው ቤተክርስቲያን የሁላችንም ናት። ቤተክርስቲያን የማን ናት? እስኪ ሁላችሁ ከፍ አድርጋችሁ የማን ናት? አረ ችግር የለም፣ ከፍ አርጋችሁ። አይከፈልበትም፣ ከፍ አርጋችሁ። ቤተ ክርስቲያን የማናት? የሁላችንም ስለሆነች፣ የከሌም የከሌም ስላልሆነች፣ የአባታችን ቤት ናትና፣ ጌታም እንደተናገረው እመቤታችን በፈለገችው ጊዜ በአባቴ ቤት ኖር ዘንድ እንዳለ ሁሉ ለሁላችንም ከሕፃን እስከ አዋቂ አሁን የተቀመጣችበት ቦታ ይህ ቤተ ክርስቲያን የሁላችንም ነውና የአባታችን ስም የተመሰገነ ይሁን። ይህ የአባታችን ቤት ነው የማለት ነው። የአባታችን ይህ ከየትም ሚምጣ ከየትም፣ ትልቁ ነገር በቤተ ክርስቲያኒቱ በቤተ ክርስቲያኒቱ ህግና ስርዓት ቀኖና መሰረት ዲያቆን ሆኖ ከተገኘ በቤተ ክርስቲያናችን ሲቀድሱ ሲያገለግሉ ሳይከለከሉ ምንም ሳይሰቀቁ በነፃነት በቤተ መቅደሱ ሲያገለግሉ ቆይተዋል። መስበክ የሚችልም ደግሞ እየሰበከ መዘመር የሚችል እየዘመረ በተሰጠው ጸጋ ሁሉም እያገለገለ ቤተ ክርስቲያን አገልጋይ ሆኖ ከተገኘ ካሟላ ቤተ ክርስቲያናችን መድረካችን ለሁሉም ክፍት አድርጋለችና በእውነት የደብራችን ካህናት፣ በድጋሚ ዲያቆናት ክብርና ምስጋና ይገባቸዋል። በእውነት ይህንም እያስተካከሉ እያስገለገሉ በዚሁም መሰረት በተለይ ሶስት ዲያቆናት በዘንድሮ አመት ብዙ ናቸው። ሁሉንም ሁሉንም መጥቀስ አንችልም። ከሰዓት አኳያ በተለይ እንደ ደብሩ እንደ ሰሞነኛ ዲያቆን እንደ ሰሞነኛ ዲያቆን ማውን በማዘጋጀት በመላላክ እንደው አንዳንዴ ይገርመኛል። የዩኒቨርሲቲ ተማሪዎች ናቸው። የዩኒቨርሲቲ ተማሪዎች ናቸው። ግን በጣም የሚገርማችሁ ከትምህርት ሁሉ እየቀሩ ከትምህርት ሁሉ እየቀሩ አብይ ጾም ላይ ቅዳሴውን ተራወጥቶላቸው እየቀደሱ በጣም ያገለገሉ እውቅና ሊሰጣቸው ለቅኖች ምስጋና ይገባል እንደሚባለው፣ እውቅና ሊሰጣቸው የሚገቡ ሶስት ዲያቆናት ሁሉንም ለሁሉም እውቅና መስጠት ባይቻልም እንደው እግዚአብሔር ላገለገላችሁ ሁላችሁም እውቅና ሰጥቷል። አልሰጠም እንዴ? ሰጥቷል። እንዲሁ ለአብነት ያህል ለአብነት ለማስታወስ ያህል ሶስት ዲያቆናትን